ዓላማ መር ህይወት ጸሐፊ ሪክ ዋረን ሦስተኛ ቀን። ስለ ዓላማ ሳስብ። ላሰላስብለው የሚገባኝ ጉዳይ በዓላማ መኖር ወደ ሰላም የሚያደርስ መንገድ ነው። ላስታውሰው የሚገባ ጥቅስ፦ በአንተ ላይ ታምናላችና በአንተ የምትደገፈውን ነፍስ ፈጽመ በሰላም ትጠብቃታለህ። ኢሳይያስ 26 ቁጥር 3። ልብ ብለው የሚገባ ጥያቄ ቤተሰቦችና ጓደኞቼ ህይወት የሚያንቀሳቅሰው ኃይል ምንድን ነው ይላሉ። እኔም ምን እንደሆነ ነው የምፈልገው። ክፍል አራት ለዘላለም ህይወት ተፈጥረሃል። እግዚአብሔር በሰዎች ላይ ዘላለማዊነትን አኖረ። መጽሐፈ መክበብ ምዕራፍ 3 ቁጥር 11 በእርግጥ እግዚአብሔር ሰውን ያህል ፍጡር ለአንድ ቀን ህይወት አልፈጠረውም። በጭራሽ ሰው የተፈጠረው ለዘላለማዊነት ነው። አብርሃም ሊንከን ህይወት ይህ የምናየው ብቻ አይደለም። ምድራዊ ህይወት አንድ የልብስ ፋብሪካ ውስጥ ሙሉ የሚያመርት ተግባር ከመጀመሩ በፊት የሚያደርገው ዝግጅት ወይም ልምምድን ይመስላል። በምድር ላይ ከሚኖርህ ይልቅ ከሞት ባሻገር ባለው ዘላለማዊ ህይወት እጅግ ብዙ ጊዜ ታሰላስላለህ። ዓለም የመለማመጃ እንደ ትምህርት መጀመሪያ የምትቆጠርና ለዘላለማዊ ሕይወት የሙከራ ሥራ ናት። እውነተኛ ግጥሚያ ከመጀመሩ በፊት የመለማመጃና የመሟሟቂያ ስፍራ። በእርግጥ ይሄ ሕይወትን ለሚቀጥለው ሕይወት መዘጋጃ ነው። በምድር ላይ የምትኖረው ቢበዛ አንድ መቶ ዓመት ነው። በዘላለም ውስጥ ግን ፍጻሜ የሌለው ሕይወት ትኖራለህ። ስረ ቶማስ ብራውን የተባለ ምሁር በምድር ያለውን ሕይወት በዘላለም ውስጥ በእንቅፍ ያለች ጥቂት ወቅት ናት ብሎ ገልጿታል። የተፈጠርከው ለዘላለም ሕይወት ነው። መጽሐፍ ቅዱስ በሰዎች ልብ ዘላለማዊነትን አኖረ መጽሐፈ መክብብ 3 ቁጥር 11 ይላል ዘላለማዊነት የሚናፈቅ ተፈጥሮ ውስጥ አለ። ይህ የሆነው ለዘላለም ትኖር ዘንድ እግዚአብሔር በአምሳሉ ስለፈጠረ ነው። ሰው ሁሉ በጊዜው የሚሞት መሆኑን ብናውቅም ሞት ሁል ጊዜ ተፈጥሯዊና ተገቢ ያልሆነ ይመስለናል። ለዘላለም መኖር አለብን የሚል ስሜት ያደረብን እግዚአብሔር ያን የመፈለግ ስሜት አእምሮአችን ውስጥ ስላኖረው ነው። አንድ ቀን ልብህ ሙቶ ምቷን ታቆማለች። ያ ወቅትም የአካልህና የምድራዊ ጊዜህ ማብቂያ ይሆናል። ያንተ ፍጻሜ ግን አይደለም። ምድራዊ አካልህ የመንፈስ ጊዜያዊ መኖሪያ ነው። መጽሐፍ ቅዱስ ምድራዊ አካልህን ድኳን ይለዋል። የወደፊት አካልህን ግን ቤት ነው የሚለው መጽሐፍ ቅዱስ መኖሪያችን የሆነ ምድራዊ ድኳን ቢፈርስም በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለን እናውቃለን ይላል፣ ሁለተኛ ወደ ቆሮንጦስ ሰዎች ምዕራፍ አምስት ቁጥር አንድ ላይ። ምድራዊ ህይወት በምድር ላይ ብዙ ምርጫዎች የሚያቀርብልን ሲሆን ዘላለም ግን ሁለት ምርጫዎች ብቻ ያቀርብልናል። እነርሱም መንግስተ ሰማያትና ገሃነመ እሳት ናቸው። ምድራዊ ህይወት ከእግዚአብሔር ጋር ያለ ግንኙነት በዘላለማዊ ህይወት ከእርሱ ጋር የሚኖርህን ግንኙነት ይወስነዋል። የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን ከወደድና በእርሱ ካመን ዘላለምን ከእርሱ ጋር ታሳልፍ ዘንድ ትጋበዛለህ። ፍቅሩን፣ ይቅርታውንና አዳኝነቱን አልቀበልም ካልክ ግን ዘላለምን እግዚአብሔር በሌለበት ነው የምታሳልፈው። ሲኤስ ሊዊስ የተባለ ሰው እንዲህ ብሏል። ሁለት አይነት ሰዎች አሉ። እግዚአብሔርን ወይም ፈቃድህ ነው ፈቃዴ ትፈጽም የሚሉና በሌላ ወገን ደግሞ እግዚአብሔር እራሱ በሉ እንግዲህ እንደ መረጣችሁ ይሆንላችሁ የሚላቸው ናቸው። የሚያሳዝነው ግን ብዙ ሰዎች ምድራዊ ህይወትን ያለ እግዚአብሔር ለማሳለፍ በመረጣቸው ለዘላለም ያለ እርሱ ለመኖር መንገዳቸው ነው። አሁንና እዚህ ካለው የበለጠ ህይወት መኖርህ በደንብ ስትረዳ እንዲሁም ምድራዊ ህይወት ለዘላለም የዝግጅት ጊዜ መሆንን ስትገነዘብ ኑሮን በተለየ አኳኋንና ከዘላለም አንፃር መኖር ትጀምራለህ። ይህን የመሰለ አኗኗርህ ከሌሎች ጋር የሚኖርህን ግንኙነት፣ ስራህንና ሁኔታህን ይቀርጻቸዋል። የምታከናውናቸው ብዙ ተግባራት ግቦችህና ከባድ የሚመስሉ ችግሮች እንኳን ሳይቀሩ ወዲያውኑ ቀላል ትንሽ እና ከቁም ነገር የማትቆጥራቸው ይሆናሉ ወደ እግዚአብሔር በቀረበ ቁጥር ሁሉን ነገር እያነሳ ይሄዳል እያነሰ ይሄዳል ከዘላለም አንጻር ስትኖር ለሕይወት የምሰጠው ፋይዳ ይቀየራል በጊዜና በገንዘብ በጥበብ መጠቀምም ትጀምራለህ። ከዝና፣ ከሀብት፣ ከስኬት ወይም ጨዋታ ይልቅ ከሰዎች ጋር ለሚኖር ግንኙነት፣ መልካም ባህሪ ከፍተኛ ስራ ትሰጣለህ። ነገሮችህ ተገቢ ቅደም ተከተላቸውን ይይዛሉ። ከዚያ በኋላ የአለባበስ ፋሽን፣ ህዝብ የሚወዳቸው ጊዜያዊ ፋይዳዎች በአንተ ዘንድ እንብዛም እንደ ቀድሞው ስፍራ አይኖራቸውም። ሐዋርያው ጳውሎስ እንዲህ ብሏል፣ ነገር ግን ይጠቅመኝ የነበረው ሁሉ አሁን ለክርስቶስ እንደ ጉድለት ቆጥሬው አለው፣ 3:7 ላይ። ለአንተ ህይወት ማለት በምድር ላይ የምትኖረው ብቻ ከሆነ ኑሮን ቶሎ ትጀምር ዘንድ አሳስባለሁ ጥሩና የሥነ ምግባር ሰው የመሆንም ነገር እርሰው። ባደረግከው ነገር ሳቢያ ስለሚመጣብህ ነገር መጨነቅ አይኖርብህም። ድርጊትህ የረጅም ጊዜ መዘዝ ስለማይኖረው በፍጹም ለራስህ ብቻ እያሰብክ እንዳሻህ ኖር። ዋናው ልዩነት ግን ሞት ፍፃሜ አለመሆኑን፣ ሞት ወደ ዘላለም መሸጋገሪያ እንጂ የህይወት ማብቂያ አይደለም። ስለዚህ በምድር ላይ የምታደርገው ማንኛውም ነገር የሚያስከትለው ዘላለማዊ ውጤት ይኖራል። በሕይወታችን የምናከናውነው ማንኛውም ድርጊት ከዘላለም ጋር ንክኪ አለው። ከዘላለም አንጻር ስትኖር ለሕይወት የምትሰጠው ፋይዳ ይቀየራል። የዚህ ዘመን ኑሯችን እጅግ ጎጂ ነው። አስተሳሰባችን ለአጭር ጊዜ ብቻ መሆኑ ነው። በሕይወት ታላቅ ሥራ ለማከናወን የዘላለምን ራዕይ ያለማቋረጥ በአእምሮ መመልከት አለብህ። የዛም ፋይዳ ደግሞ በልብ ማኖር። ሕይወት አሁንና እዚያ ካለው እጅግ የላቀ ነገር አለ። ዛሬ የግዙፉ ሕይወት የጫፍ እይታ ነው። ከዚህ ቀጥሎ በሰፊው ያለውንና አሁን የምናየው የዘላለም ነው። ከእግዚአብሔር ጋር ዘላለምን መኖር ምን ይመስል ይሆን? እርግጡን ለመናገር አእምሯችን የመንግሥተ ሰማያትን አስደናቂነትና ታላቅነት የመረዳት አቅም የለውም። ውስብስብ የመረጃ መረብ ኢንተርኔት ለጉንዳን ለመግለጥ የመሞከር ያህል ነው። ከንቱ ሙከራ። ለዘላለሙን ህይወት በሚገባ ሊገልጡ የሚችሉ ቃላት አልተፈጠሩም። መጽሐፍ ቅዱስ እንዲህ ይላል፣ አይን ያላቸው ጆሮ ያልሰም አይን ያላያቸው ጆሮ ያልሰማውን በሰው ልብ ያልታሰበውን እግዚአብሔር ለሚወዱት አዘጋጅቷል። አንደኛ ወደ ቆሮንጦስ ምዕራፍ 2 ቁጥር 9። ቢሆንም እግዚአብሔር በቃሉ የዘላለም ጭላንጭል አሳይቶናል። በአሁን ጊዜ እግዚአብሔር ዘላለማዊ መኖሪያ እያዘጋጀልን መሆኑን እናውቃለን። ወደ መንግሥተ ሰማያ ስንሄድ አማኞች ከሆኑት ወዳጆቻችን ጋር እንገናኛለን። ከህመምና ከስቃይ እንላቀቃለን። በምድር ላይ ሳለን ስላሳየነው ታማኝነት እንሸለማለን። ደስ የምንሰኝበትም ስራ ይሰጣል። በማይጨበጥና በከንቱ ነገር ጊዜያችንን አናባክንም። ከእግዚአብሔር ጋር የማያቋርጥ አንድነት ይኖራል። እሱ ፍጻሜ ገደብ በሌለው ሁኔታ ከእኛ ጋር በሚኖር ግንኙነት ደስ ይለዋል። አንድ ቀን ኢየሱስ ክርስቶስ እንዲህ ይላል። እናንተ አባቴ የባረካችሁ ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። ማቴዎስ 25 ቁጥር 34። ሲኤስ ሊዊስ ለሕፃናት ከጻፈው ሰባት የተረት መጽሐፍት አንደኛው የመጨረሻ ገጽ የዘላለምን እሳቤ እንዲህ በማለት ገልጦታል። ለእኛ ይሄ ያነበብነው የታሪክ ፍጻሜ ሲሆን፣ ለእነሱ ግን የእውነተኛ ታሪክ መጀመሪያ ነው። በዓለም ያለው ሕይወት ሁሉ የመጽሐፍ ሽፋን የአርዕስት ገጽ ነበር። አሁን በመጨረሻ ማንም ምድራዊ ሰው ያላነበበው ለዘላለም የሚቀጥልና የታላቅነት ታሪክ የመጀመሪያ ምዕራፍ ንባብ በመጀመሪያ ላይ ናቸው። ይህ ቃል ታሪክ ለዘላለም የሚቀጥል ሲሆን ከአንዱ ምዕራፍ ወደሚጥለው ሊሻ ሲታለፍ ይበልጥ እየተሻለ የሚሄድ ነው። እግዚአብሔር ለምድራዊ ሕይወታችን ዓላማ አለው። ዓላማው ግን እዚሁ የሚያበቃ አይደለም። በምድር ላይ ከምታሳለፈው ጥቂት አርስት ዓመታት እጅግ ይልቃል። ከዚህ ዓለም ሙሉ የሕይወት ዕድል ይበልጣል። እግዚአብሔር ከሕይወት ዘመን ባሻገር የሆነ ዕድል ይሰጥሃል። መጽሐፍ ቅዱስ የእግዚአብሔር ሐሳብ ግን ለዘላለም ይጸናል፣ የልቡ ሐሳብ ለትውልድ ሁሉ ነው መዝሙረ ዳዊት 33 ቁጥር 11 ላይ። ብዙ ሰዎች ስለ ዘላለም የሚያስቡት ብቸኛ ጊዜ በቀብር ስርዓት ላይ ሲሆን ያም ጥልቀት በሌለው ስሜትና ባለማወቅ ላይ የተመሰረተ ነው። ስለ ሞት ማሰብ አያስደስትም ብለህ ትገምት ይሆናል። በመሰረቱ ሞትን መካድና አይቀሬ የሆነ ነገር ችላ ማለት ጤነኝነትም አይደለም። ያው መምጣቱ የማይቀር መሆኑን ሁላችንም ለምናውቀው ነገር ዝግጁት ሳይደረግ የሚኖር ሞት ብቻ ነው። ስለ ዘላለም ማሰብ ያለብህ በትንሹ ሳይሆን በብዙ ነው። እናት ማህፀን ውስጥ ያሳለፍካቸው ዘጠኝ ወራት የህይወት የዝግጅት ጊዜ እንጂ የነገረ ሁሉ ፍጻሜ እንዳልሆነ ሁሉ ይሄ ህይወት ለሚቀጥለው ሂደት የተዘጋጀ ጊዜ ነው። በኢየሱስ በኩል ከእግዚአብሔር ጋር ግንኙነት ካለህ ሞትን መፍራት የለብህም። ሞት ወደ ዘላለም ሕይወት የመግቢያ በር ነው። ምድር ላይ የመጨረሻ ሰዓት ይሆናል እንጂ ያንተ የመጨረሻ ግን አይሆንም። ይልቁንም ወደ ዘላለም ሕይወት የምትወልድበት ዕለት ነው። መጽሐፍ ቅዱስ እንዲህ ይላል፣ ምክንያቱም በዚህ ቋሚ ከተማ የለም፣ ነገር ግን ወደፊት የምትመጣዋን ከተማ እንጠብቃለን። ዕብራዊ 13 ቁጥር 14 በምድር የምናሳልፈው ህይወት ከዘላለም ጋር ሲነጻጸር ዓይንን ከድኑ የመክፈት ያህል ቅጽበታዊ ይሆናል። የአሁኑ ህይወታችን ድርጊቶቻችን ቀጣይጣችን ይወስኑታል። በስጋ አካልን ድረስ ከጌታ ርቀን እንደምንገኝ እናውቃለን። ሁለተኛ ቆሮንጦስ ምዕራፍ አምስት ቁጥር ስድስት እያንዳንዱን ቀን በምድር ለሚቀርብ ዘመን የመጀመሪያ ቀን እንዲሆን እየቆጠርክ ኑር የሚለው አባባል ከዓመታት በፊት ብዙ ሰዎች አበረታቷቸው ነበር። ከዚህ የሚሻለው ጥበባዊ ኑሮ ግን እያንዳንዱ ቀን የህይወታችን የመጨረሻ ዕለት እንደሆነ በመቁጠር መኖር